ሁሉንም አይደለም፣ አይሆንም። እንኳን ገንዘቤ ሁሉ ጥሩ ያለ ያለ በቱ አሁን ንጉሱ መርቱ ነው ያዘው ይቻያል ስልጣን ነው ግን አላደረገውም። ስልጣንን የአነጣት እንደሚያመጣ ስለተገነዘበ እሱና አንድ ተራሰው እንደሆነ አንድነቱን ስለተረዳማ ስለዚህ ያንን ነገር በገንዘብ ከገዛ በኋላ መስዋዕቱን አቀረበ። እግዚአብሔርን መስዋዕቱን ተቀበለለት። እለት እለት የምናቀርበው ቀርበውን ጸሎት፣ ምጽዋት እግዚአብሔር ይቀበል ይለ እግዚአብሔር የወዳጆችንና የባለሟቶቹን ልመናና እንባ የሰማ የእኛንም ጸሎትና ምርጃ ይቀበል እና እዚህ ላይ የምንረዳው ነገር የእግዚአብሔር ባለሟሎች በራሳቸው ስህተት አይደለም ህዝብ በራሱ በ ስህተት ኃጢአት እና በደል እግዚአብሔር ሲቆጣ ያሳስባቸዋል ስለ ወገናቸው ስለተሰለፉለት ስለሚያገለግሉ ህዝብ ያዝናሉ ልክ እነዚህ ባንድ ወቅት ሊቀ ነቢያት ሙሴን ህዝቡ ወደ ሀጢያት እግዚአብሔር ትተው ወደ ሀጢያት ወደ ጣዖት ሊቀሰቅሱ

ልክ እንደ ዛሬ ዘመን ትውልድ ማለት እግዚአብሔር በተለያየ ነገር ይጠብቀናል፣ ይመራናል። እኛ ግን ከማያልፈው ከሚያልፈው ጋር እየተቆራኘ ከዚ የሆነውን ነገር እየተከተል እለት እለት እግዚአብሔር እናስቆጠዋለን። በዚህ በተለያየ ምክንያት አንዳንድ ጊዜ በጦርነት፣ አንዳንድ ጊዜ በረሃ በችግር፣ አንዳንድ ጊዜ በቸነፈር በሰቀቀን እንድንኖር የሆነው እኛ እግዚአብሔርን እለት ዕለት በምናሳዝረውና እለት ዕለት በምንሰራው ኃጢአት ነው። እለት እለት በዚህ ምድር ላይ በሚሰራው ኃጢአት ነው በሚፈሰውደ ነው፣ ሌላ አይደለም። አለም አረጋጋ ያለችው ይህ ነው። እግዚአብሔር ያበታሲመራ መግቦት ባልተቋረጠው እንደዚህ ከሆነ እንደ አጋታችን ትእዛዝ አይደለም ዛሬ በምድራችን ላይ የሚፈጸመው ግፍና በተለኮ እንደ ቀድሞ ሰዎች ዘመን ንፍር ውሃ ከሰማይ የሚያዘኑ እግዚአብሔር ግን እንደዚህ አላደረገብንም። ከመዓት ወደ ምሕረት ተመልሶ ለንስሐ ጊዜ ሰጥቶ ይጠብቀናል። የተሰጠን ጊዜ ግን ያልፈጸምነው ኃጢአታችንን ለመጨረስ ሳይሆን ወደ እግዚአብሔር ተመልሰን ንስሐ እንገባበት ከሞት በኋላ ሌላ አማራጭ የለምና በሰራነው ነው ስለሚፈረድብን ስለዚህ ጊዜያችን እንጠቀምበት በዚህ በላከነው ጊዜያችን እንጠቀምበት እግዚአብሔር በኃጢአት ላይ ኃጢአት እየሰራ የሚጠብቀን ለመገለነሳ ህይወት እየምጠበቀን ነው ተስፋ እየሰጠነው ስለዚህ ሙሴ ምን አለ እነዚህን ከምታጠፋቸው የእነሱን ጥፋት ከማየቴ በፊት መጀመሪያ ላይ ልጥፋ ነው። ስለ አጥፊዎችን እኔ ልጥፋ ቢኖር ራሱን ለጥፋት የሚያዘጋጅ የህዝብ መሪ፣ እግዚአብሔር እንደዚህ አይነት ባለሟሮች አሉት። የወገኖቻቸውን ጥፋት ከማያታቸው በፊት እኔ ልጥፋ የሚሉ፣ የወገኔ ጥፋት እኔ ልጥፋ የሚሉ፣ የህዝብን ጥፋት አታሳየኝ የሚሉ እግዚአብሔር ሲቆጣ እንደዚህ ያለው እግዚአብሔርን የሚያለሱ ቅዱሳን አባቶች አሉ። የተወደዳችሁ ነው ማለት። እና አሁን ገብረ መንፈስ ቅዱስ ያንን ረጅሙን ዘመን በሲምጥ ላይ ያጠናቀቁት እነሱ ኃጢያተኛ ሆኖ ሳይሆን ስለ ኃጢአተኞች በመሰለ በማልባት በሌት በቀን የዓለምን ድካም ምድራውያን ስጋ ለባሽ ሲሆኑ እንደ ሰማያውያን መላእክት በቅድስና ዘንተው በርትጠው ስለዚህ ስለ ሀጥያተኞች መናዘራቸውን ሲያነሱ ኖሯል። ቀደምት ነቢያት ዛሬ ለምናነሳቸው ቅዱሳን ለምንዘክራቸው ቅዱሳን ምልክቶች ናቸው። የወገኖቻቸውን ሀጥያት በደል አሰሩ መህርዝበወተ ዘከም ናነቀ አማኔ ዊ በርሴ